ስትቆም ነው የጥላቻ መንጋ የሚበረግገው። አንድ መሆን አቅቶ ህብረት ከላላ ይጫወት ባህል ቀበሮና ተኩላ። ከስር እንዲነቀል ትብታቡ ሰንኮፉ የሰመረ እንዲሆን የክፉ የደጉ የጊዜያችን ሰልፉ፣ ሁሉም ከተኛበት ይቀስቀስ ይወገስ ይበቃል እንቅልፉ ለችግሮች መፍቻ አንድነት ብቻ ነው የማይዝገው ቁልፉ። ያስታውሱ ቻናላችንን ሰብስክራይብ በማድረግ በመቀጠል የደውል ምልክቱን በመጫን ቤተሰብ ይሁኑ። መዝናናትን የግሉ ያድርጉ ወጣቱ። ዛሬ የምናየውን አይነት አድርገነዋል። በመሆኑም ይህንን ነገር ማገዝ የሚችል እውነታውን ማሳየት የሚችል ጥልቅ ጥናት በደብረ ብርሃን ዩኒቨርሲቲ ምሁራን እየተካሄደ ነው። የአማርኛው ጽሁፍ ተጠናቋል። ወደ እንግሊዝኛ እየተተረጎመ ነው። ይሄ ደግሞ ከፍተኛ መዋለ ንዋይን የሚጠይቅ ነው፣ ጊዜ የፈጀው የጥናትና ምርምር ስራ በመሆኑ ነው። በዚህ ረገድ አንድ ትልቅ ስራ እየተሰራ ነው። ባለሀብቶችም ማገዝ ባለባቸው ድረስ ይህን እንድታግዙ አደራ ለማለት ነው። ፕሮጀክቱ የኢትዮጵያ ታሪክ በሸዋ የሚለው በቅርብ ጊዜ ውስጥ ይካሄዳል የሚል እምነት አለ። ለዚያም የየበኩላችንን አስተዋጽኦ እንድናደርግ ነው። ይሄ እግረ መንገዴን ብየው ለሄድ ነው። ወደ ግጥሜ ነው የምሄደው። ስለዚህ ድጋፍ አግኝቷል ማለት ነው። የኢትዮጵያ ታሪክ በሸዋ የግጥሜ ርዕስ ለምን ነው የሚለው። አማራ ምሁራን ጉባኤ ላይ አንብቤዋለሁ። እዚያ ያላችሁ ድጋሚ ልትሰሙት ነው፣ ግን ትንሽ ማስተካከያ ተደርጎበታል። ደግሞ ሌላውን ትሰማላችሁ። ያልሰማችሁት ለመጀመሪያ ጊዜ ትሰማላችሁ። ለምን ለምን አገር ባስከበረ ለሀገር በኖረ በርካሽ እጽ ሳይሆን በክቡር አጥንቱ አገሩን ባጠረ ተራ ገንዘብ ሳይሆን ለአገሩ ልዕልና ደሙን በገበረ ሽልማት ሲገባው ያ ደማቅ ገጽታው እንደምን ጠቆረ? መልአክ ሆኖ ሳለ እንደ ነፍሰ ገዳይ ለምን ተቆጠረ? አማራ የሚባለው በነማን ተወግዞ በነማን ከበረ? ነቢይ በሀገሩ አይከብርም እንዲሉ በገዛ ሀገሩ ላይ ምነው መቃለሉ፣ ምነው መበደሉ፣ በሚያምናት ምድሩ ላይ ምን ነው መታለሉ። ዳቦ ይልስ የለ ለባማ አላመሉ ከመላ ኢትዮጵያ ወገኖቹ ጋር ለአንድነት በቆመ ጠላት ባንጉ አለለ የሀገር ዋልታና ጌጥ ውበት ሆኖ ሳለ ለምን ተበደለ ለምን ተገደለ ለምን ተገለለ? መልስ የሚያስፈልገው ብዙ ለምን አለ? በአቋቋም ቅመራ በቅኔው ምስጠራ በጣም ብዙ ብዙ ብዙ ገድል የሰራ በአገር ፍቅር ነዲድ ከጠዋፍ የሚያበራ እንኳንስ ወዳጁ ጎረቤቱ ሳይቀር በስሙ የኮራ ነበረ እኮ አማራ። ታዲያ ክብርና ውዳሴ ነበር ለውለታው የሚገባው መልሱ፣ ወይስ ዘሩን ማጥፋት እንዳውሬ እያደኑ እንደ ወሮበላ የትም እያሰሱ የአይሁድ ድምር መንጋ ጌታውን ሊገድለው ወንጀል ሲፈጥርለት ዓይኑ እያየ ሲያብለው የናዝሬቱ ኢየሱስ የአይሁድ ንጉሥ ብሏል ስቀለው፣ ስቀለው፣ በርባንን ፍታልን፣ እሱን ግን መስቀል ላይ በቶሎ አንጠልጥለው ብሎ እየጮኸ ነው ፈጣሪውን ሳይቀር ስሙን የበከለው። አገሬናት ብሎ ወገኔ ነው ብሎ አብኖት እያደረ በእምነት እየዋለ ለምን ተገደለ? ለምን ተበደለ? ለምን ተገለለ? መልስ የሚያስፈልገው ብዙ ለምን አለ? የእግዚአብሔር ማደሪያ በተስኪያኑ ሳይቀር ለምን ተቃጠለ? ፍች የሚያስፈልገው ብዙ ነገር አለ። ብዙ ውስጠዛ አለ። ለእኔ እንደሚመስለኝ በጠመንጃ አይደለም፣ እሱ ለግብዝ ነው። በጉልበትም አይደል፣ የአራዊት ባህሪ ነው። በጥላቻ አይደለም፣ ጊዜው ያለፈበት የጅሎች ድርሻ ነው። ለጥላቻ ደዌ ፍቱን መፈወሻ፣ ለአእምሮ ስብራት ዋነኛው ወጌሻ፣ አእምሮ ብቻ ነው የትብታብ ማርከሻ ወገን ሆይ፣ በላ ዘዴ ቀይስ፣ ለትብታቡ መፍቻ፣ ለደዌው መድኃኒት፣ ለችጋሩ መግቻ ወላጅህ ወዲህ ከሰው ሰራሽ ወዲያ ከተፈጥሮ ታግሎ ያታገለ! ተባይ የበላው እሾሁ እየወጋው ወዳጁ እየከዳው እየተበደለ ዓመት ሙሉ ደክሞ ጦማ አድሮ እየዋለ አንተን ሲያስተምርህ እንደነበረ አለ ከሺህ ዓመት በፊት በሄደበት መንገድ ባረሰበት ዘዴ ምን ለውጥ አገኘና አለፈለት እንዴ? በዚያ ላይ መገፋት፣ በዚያ ላይ ስደቱ፣ መከዳት፣ መሞቱ አገሬናት ባላት እንግልት ልፋቱ ስንቱ ይዘረዘራል ይቅር ምን አባቱ። ዛሬም ዳማከሴ፣ ፌጦና ቅርንፉድ ዛሬም አባይ ጠንቋይ፣ መጣፍ ገላጭ፣ አጉሪ ቃልቻ ቤት መሄድ ያልፋል ብሎ ሲጥር ራሱ እያለፈ ጊዜውን ሲያነጉድ ባክነቃበል ህሙ ሰማ አሳዬ እንጂ ይቅርታ ባክነቃበል ህሙ ሰማ አሳዬ እንጂ መንገድ ከቻል ፈውሱን ስጠው፣ ካልሆነ አብረኸው ሙት። ሲከፋው ተከፋ፣ ሲደሰት ተደሰት፣ ሲያለቅስ አልቅስ፣ ሲስቅም ተንከትከት። ይህ ነው ዝምድና ይሄ ነው ወገን ማለት። የተፈጥሮ ሳያንስ ሰው ሰራሽ ተባዩ ጎኑን እየላሰው ለተገፋ ዋልታ እንዳልነበር ሁሉ የረባ ያረባው እየቆሰቆሰው አገሩ ጠፍታበት አገሩን ፍለጋ አገር እንደሌለው ዝምታው ምንድን ነው? ትዕግስት ነው ፍርሃት በላ መልስ አድለው ኢትዮጵያ የምትባል የነፃነት ማማ የቆፍጣኖች ሀገር፣ የስልጣኔ አድባር ልዩ ጽላቴ ናት፣ እሷ ናት ንኩብኛ አማራም እንደዚያው ብለው ብለው ከጫጫ የሆኑት የፈትላችን ክሮች ለብቻ ሲያየዋቸው ከተነጣጠሉ ምንም አይፈይዱ ምንቅም አቅም የላቸው። አንድ ላይ ከሆኑ አንበሳ ያስራሉ። እሱ ነው አቅማቸው። ከመላ ኢትዮጵያ ወገኖቹ ጋር ለአንድነት በቆመ ጠላቱን እንደ ገብስ ሁሌ በአንጓለለ የአገር ዋልታና ጌጥ ውበት ሆኖ ሳለ ለምን ተበደለ? ለምን ተገደለ? ለምን ተገለለ? መልስ የሚያስፈልገው ብዙ ለምን አለ? ወገን ሆይ ፍታለት እባክህ፣ ትብታቡ ይበቃል። በእውቀትህ በሀብትህ ካገዝከው የችጋሩ ለጋ ልጓም ይወልቃል፣ ይወድቃል፣ ይበቃል፣ ይበቃል። አዎ ለተሟላ ሰላም ለጠንካራ አንድነት አያሌምን ይልቅ ብዙ ዘራይቆ መፈጠር አለበት በፖለቲካ ሸፍጥ በነውረኞች መተት ተቀብሮ የኖረው በመሰሪ ድግምት የዚች ምድር ታሪክ መመርመር፣ መጠናት፣ መታወቅ አለበት። ያስታውሱ ቻናላችንን ሰብስክራይብ በማድረግ በመቀጠል የደውል ምልክቱን በመጫን ቤተሰብ ይሁሉ መዝናናትን የግሉ ያድርጉ። ከውጭም ከተለያየ እንትን የሚመጣ ከአገር ውስጥ ሰዎች ጋር እና ይሄ አንድ በእውቀት መመራት አለበት። ያለዛ ኢንዱስትሪ የብክለት እንትንም ሊሆን ይችላል፣ በጥንቃቄ ካልተመራ። በአግባቡ ተጠቃሚ የምንሆንበት ሁኔታ ሰስቴይኔብል የሆነ ልማት እንዲኖረው ለማድረግ መሰራት አለበት። ሙያተኞች እንግዲህ አሁን የእኛ ዩኒቨርሲቲው ብዙ በዚህ ደረጃ እውቀት የለም፣ እንግዲህ እንዳንት እንዳይሉብኝ ነው። ነገር ግን እውቀቱን ለማምጣት እንደ ሆኖ ለምሳሌ ደብረ ብርሃን አንድ ኃላፊነት ሊወሰድ ደብረ ብርሃን ዩኒቨርስቲ ዩኒቨርሲቲ ይህንን ሙያተኛ በማፈላለግ ብዙ ገንዘብ ሊጠይቅ ይችላል። ያ ገንዘብ ደግሞ በመንግስት በኩልና በተለያዩ አካላት የሚሸፈንበት ሁኔታ ልንፈልግ ይችላል። ግን የመጀመሪያ ሀሳቡ የዳበረ የተደራጀ በእውቀት ላይ የተመሰረተ ሀሳብ መያዝ ያስፈልጋልና ዩኒቨርሲቲው ኃላፊነት ቢወስድ በየቦታ ያሉ ትልልቅ የተማሩ ሰዎች ሙያ ያላቸው በሀገር ውስጥ በውጭ በተለይ የተለያዩ ደረጃ የደረሱ ሰዎች የአካባቢ ሰዎች ስለሚኖሩ ከጓደኞቻቸውም ከተለያየ ጋር ሆኖ እንደዛ አይነት ቢሰራ ይለትናል። ሌላ ከማኒፋክቸሪንግ አኳያ ከፋብሪካ አኳያ ወደዚህ አካባቢ የመምጣቱ ጉዳይ ብዙ አያሳስብም፣ በብዛት ይመጣል። የሚኖረው ችግር በአንድ በኩል መርጦ አሁን ለደብረብርሃን ዝም ብሎ ፋብሪካ ላቀጥም ላለ ሁሉ መስጠት አለብን ብያለሁ ነው መምረጥ አለብን ነው። ለአካባቢው ተስማሚ የሆነ እና ለወደፊት እንደው ጊዜያዊ ዝም ብሎ አካባቢ የሚበክል ሳይሆን በጥንቃቄ እየተመረጠ መሆን አለበት የሚል እምነት አለ። እየስራ ድል የሚባል ሁለተኛ፣ የሀገር ውስጥ ባለሀብት የሚሳተፍበትን ሁኔታ ምቹ ሁኔታ መፍጠር ይኖርብናል። አሁን በዋናነት ቻይናዎች ናቸው፣ በዚህ አካባቢ በስፋት ያሉት ሁለተኛ፣ ህንዶች፣ አውሮፓውያንም በተወሰነ ደረጃ ያሉ ነው። የሀገር ውስጥ ባለሀብቱ በስፋት እንዲሳተፍ የማድረግ ስራ መሰራት አለበት። ይህንን ካደረግ ማኒፋክቸሪንግ በዚህ አካባቢ ምንም ችግር ይኖራል ብያለሁ። ጥሩ አቅጣጫ ይዞ እየሄደ ስለሆነ በሌላ መልኩ ደግሞ ኢንተግሬትድ ሆኖ የምሄድ ሁኔታው የተቀናጀ ሆነ የምሄድ ሁኔታውም የተሻለ ይሆናል። ለምሳሌ ከሁሉ የምወደው ፋብሪካ ሰሞኑን የመጣው ይሄ የፈረንሳዮች ኢንዱስትሪ ፓርክ ውስጥ የብቅል ገብስን ከገበሬ ጋር ተገናኝተው ያው እንግዲህን የገበሬ እኔ በጣም ነው የገበሬ እንትን የምወደው እና ይሄንን ደጋማ አካባቢ ገበሬውን በማሰልጠን በአግባቡ ኤክስቴንሽን አገልግሎት እንዲያገኝ አድርጎ ገብስ እንዲያ ገብሱን ተቀብሎ ደግሞ ብቅል ፕሮሰስ ያደርጓል። ብሩ ደግሞ እዚህ ተነስቶ ለዳሴን፣ ለናበሻን ሌሎችም ወደፊት ለሚመጡት ይሆናል። አሁን ይሄ ምንድነው ማሱን ብዙሃኑ ገበሬ ይዞ በሚወጣ መንገድ እየተጀመረ ነው ማለት። እንደገና ሌላ ይኸው ቢራው አሁን እስከዛሬ ጠርሙሱ፣ ቅድም ተፈራ እንዳለው ከውጭ ነው የሚመጣው። የአፈሩ ደግሞ ጠርሙስ ነው። ገብሱ ከዚህ ተጠብቆ እንደገና ደግሞ ጠርሙሱም ከዚሁ ተመርቶ ሁሉም ነገር የተያያዘና የተቀናጀ የሚሆንበት ሁኔታ ሲኖር ዘላቂነት ያለው በገበያም ተወዳዳሪ የሆነ ኢንዱስትሪ ያለበት ከተማ ይሆናል ማለት ነው። እና በዚህ አቅጣጫ የተጀመረው በጣም ጥሩ ነገር ነው። እኔ ደብረ ብርሃን ከኢንዱስትሪ አኳያ ብዙ ችግር ይኖራል ብያለሁ። ጥሩ መንገድ ነው ያለው። ምናልባት መሬት ማቅረብ ነው። አሁን የሚመጣው ሁለት መቶ መቶ ሄክታር አምሳ ሄክታር ስጡኝ የሚል ነው የራሳቸው ፓርክ እንዲኖራቸው የሚፈለጉ ናቸው። ይህንን በአግባቡ አስተካክለን እስከ አንድ ድረስ ብዙ ችግር ይኖራል እያልቀምት የደብረ ብርሃን ትልቁ ችግር ማህበራዊ አገልግሎት አገልግሎት የሚሰጡ ተቋማት ሆቴል የለ። በቅድም የተገለጸው 13 በልዩ ሁኔታ ወስነን ስንሰጥ እማን ሸከመው ሁኔታ እየመጣ ነው ማኒፋክቸሪን ብቻውን የዕድገት ምክንያት አይሆንም። ከሌሎቹ ጋር መቀናጀት አለ። ሆቴል በስፋት መኖር አለ። መኖሪያ አሁን እነዚህ አሁን የተሰጠው ብቻ ወደ ስራ ቢገባ ያሉት ኢንዱስትሪዎች ወደ ማምረት ሲሸጋገሩ ምናምን ደብረብርሃን ከተማ ሆነ ካላት የህዝብ ብዛት እጥፍ የሆነ ሰራተኛ ኃይል ይመጣል። ከአካባቢ በዚህ አካባቢ ካለው በጠቅላላ የት ይግባ? ቤት ያስፈልገዋል ማለት። ቤት ደግሞ ዝም ብለን እየጠፈጠፍን ይሄ በእንትን የሚሰጠው ቤት ዝርቄት የለውም፣ መሬቱም አይበቃም። ፎቅ መሰራት አለበት። አፓርታማ እና የሪልስቴት ኢንዱስትሪው በስፋት በልዩ ትኩረት ታይቶ መሄድ አለበት ማለት። ሆቴል፣ አገልግሎት፣ መዝናኛ። እስኪ ከአዲስ አበባ ምን ያህል ነው ወደዚህ የሚመጣ ሊዝናና ቱሪስት ሆኖ? ሌላው ቀርቶ ሰፋ ሰፋ ያሉ ስብሰባዎችን እንኳን እዚህ የሚያስተናገድ ማስተናገድ የሚቻልበት ሁኔታ የለም። እና አገልግሎት ሰጭ ተቋማት አግባቡ መሰራት አለባቸው የሚል እምነት አለ። እና መሬት የወሰዳችሁ እባካችሁ ቶሎ ወደ ስራ፣ ሌሎችም ደግሞ በምትችሉት ማከፋፈያ ከሆነ የምትፈልጉት አምጡት፣ እዚህ ስሩ። ደብረ ብርሃን በሁሉም መንገድ ተመራጭ የሆነ ነው። ለባቡሩም ቅርብ ነው፣ ለወደቡም ቅርብ ነው። ለብዙ ነገር ወይዘሩ ደግሞ የአየር ሁኔታው በጣም ተፈልጎ የማይገኝ እግዚአብሔር አመሳይቶ የሰጠው ነው። ስለዚህ በምትችሉት ሬስቶራንት የምችሉም በዛ ሁላችሁም በሙያችሁና ውጤታማ እንሆንበታለን በምትሉት መስክ ተሰማ እና እንደዛ፣ ግን ይህን ከተማ እናሳድገው። እውነትም ደብረ ብርሃን የአካባቢ ብቻ ሳይሆን የኢትዮጵያ ብርሃን የሚመነጭባት ከተማ ማድረግ ይቻላል የሚል እምነት አለኝና ይሄ ሌላ ሌላው እዛ ወንድሚ ወጉንትተን መሰጠ አርበኛ የመሰጠው ወንድም ማለት ነው። አሁን አዎ፣ ዋናው እዚህ የሚሰራው ስራ ነው። ለብዙ ነገር አሁን የጊዜያዊ ፖለቲካችን መልክ እየያዘ ሲሄድ እኮ ከዚህ እስከ አዲስ አበባ የተቀናጀ ኢኮኖሚ ትስስር ነው፣ የተቀናጀ የኦሮሚያና የአማራ የጋራ እንደውም የቡልጋ ኢንዱስትሪ ቀጠና በጋራቱ መገንባት ይቻላል። ይሄንን ነው ማሰብ ትንሽ ትንሿ እንትን አነባት እንደገና ግንፋታዎቹ ምናምኖቹ አይጠቅሙም። ቀደም መጀመሪያ የተባለው ነገር አለ እና በብልህነት በስራ በተግባር በሚደረግ ነገር ላይ ተመስርተን አገሩን መለወጥ እንችላለን። ለሀገር የሚጠቅም ስራ ደብረ ብርሃን ላይ ማለት ይችላል፣ መመንጨት ይችላል። በነገራችን ላይ አሁን ባለበት ሁኔታ የአማራ ክልል እሚሄድ በከፍተኛ ሁኔታ በበጎ እንዲገነባ ከፍ እንድል ያደረገው ደብረ ብርሃን ጥሩ በመሆኑ ጥሩ በመሆኑ፣ አሁን እዚህ ብቻ አይደለም ባህርዳርን የሚፈልግም እየበዛ ነው ማለት ኮምቦልቻን የሚፈልግም እየበዛ ስለዚህ አንድ አካባቢ የሚኖር ጥሩ ነገር ለዛ አካባቢ ብቻ አይደለም፣ ለጎረቤቶቹ ይፈርፋል አንድ አካባቢ ሰፋ ያለ ኢንቨስትመንት ሲካሄድ የስራ ዕድል የሚፈጥረው ለዛ አካባቢ ብቻ አይደለም። አሁን አዲስ አበባ ዙሪያ ያለው የኦሮሚያ ውስጥ ያለው ኢንቨስትመንት በስራ የተቀጠረው ኦሮሞ ብቻ ነው የምናውቀው ነው። በተመሳሳይ እዚህ ደብረ ብርሃን እዚህ የሰሜን ሸዋ ሰው ብቻ ከኦሮሚያ ከዙሪያው ሁሉ ነው እኮ በብዛት ሰው እየመጣ እየተቀጠረ ያለው እኔ የማውቀው ነው ማለት ነው። እና የአንድ አካባቢ ጥሩ መሆን የዛ ብቻ አይወሰንም ዙሪያውንም ይዞት በጎ ያደርገዋል። ስለዚህ ለበጎ አብሮ ለማደግ አብሮ ለመለወጥ እስከሰራን ድረስ ለሀገር ይተርፋል። ደብረ ብርሃን ስሙ ጥሩ ሆኗል። እናንተም አስተዋጽኦአችሁ እስካሁን ያደረጋችሁ ልትመሰገኑ ይገባል። ወደ ያላደረጋችሁ ደግሞ አያምልጣችሁ። በእውነቱ ተፈልጎ የማያገኝ አካባቢ ነው። ተጠቀሙበት፣ ኋላ እንዳይቆጫችሁ ነው የኔ ለዚህ ሁሉ ደግሞ ለምንድን ነው? ደብረ ብርሃን እኮ አፄ ዘርዓያዕቆብ ከመሰረቷት ጀምሮ እንግዲህ ያው ኑራለች። ለምንድን ነው አሁን መለወጥ የጀመረው? እንደ ሀገር የመጣው የኢኮኖሚ እንቅስቃሴ በጎ መሆኑ አንዱ ምክንያት ነው። በሌላ መልኩ ደግሞ የአካባቢው ህብረተሰብ፣ ቻይናዎቹ ያሉኝን ነው የምነግራቸው። ለምን ደብረ ብርሃን ትመርጣላችሁ ስላቸው ያሉኝን ነው የምነግራቸው። ህብረተሰቡ ኢንቨስትመንት ሲመጣ እኛ ሰርተን ያመጣነው ሀብታችንን ነው የምናፈሰው። ያንን ሀብት ስናፈስ ከአካባቢው የወሰንበት መስሎ የሚሰማው ከሆነ ችግር ነው። ነገር ግን እንኳን ደህና መጣችሁ ሀብት ይዛችሁ ከሌላ አካባቢ የተፈራን ሀብት ይዛችሁ መጣችሁ እዚህ ኢንቨስት ማድረጋችሁ ጥሩ ነው ብሎ ይሄ ኢንቨስትመንት አፍቃሪ ህብረተሰብ ተያይዘን ኢንቨስትመንትን ለጊዜው የሚፈጥረውን ችግር እንደ እዳ ሳይሆን እንደ መልካም አጋጣሚ የሚመለከት ህብረተሰብ በመሆኑ ደብረ ብርሃን የሰላም አካባቢ ነው። ይሄ በመሆኑ ህብረተሰቡ ኢንቨስትመንት ፍሬንድሊ ነው። በዚህ ምክንያት ደብረ ብርሃን እንፈልገዋለን። ሌላው የአካባቢው ሰራተኛ ወጣቱ ሲቀጠር መጀመሪያ አካባቢ ከመሽን ጋር ምንም አይነት ትውውቅ የለውም፣ ለማሽን ሩቅ ነው። ነገር ግን የተወሰነ ከሰለጠነ በኋላ ቶሎ ብሎ ኮፕ ማድረግ ይችላል እና በአጭር ጊዜ ውስጥ ሌበሩን የሰው ሀይሉን ከቪየትናም እና ከቻይና ሰራተኛ ጋር ማቀራረብ ይቻላል፣ የዚህን አካባቢ በማሰልጠን። ይሄ ሌላው የሚፈለግበት። እንደገና የዚህ አካባቢ ሰው ከተቀጠረበት በዛ ተቋም ያ ተቋም ካምፓኒውን የሚመለከተው የሌላ የሆነ አድርጎ ሳይሆን የኔ የእንጀራዬ ነው ብሎ እንደ ባለቤት ሆኖ የሚንከባከበው ሰራተኛ ነው። ይሄ ባህል ለኢንቨስትመንት በጣም ጥሩ ነው እና ደብረብርሃን ተፈላጊ ያደረገው ይሄ ነው እንጂ ከሌላው የተለየ መሰረተ ልማት ኑሮት ወይ ምትም ማለት ነው። ሌላው አዲስ አበባ ቅርብ መሆኑ ልክ ነው። እና ያንን የበለጠ በማጠበር ይሄ ከተማ የሰላም ከተማ፣ ህብረተሰቡ ሰላም ወዳድ፣ ሰውን የሚያፈቅር ከየት መጣህ ብሎ የማይጠይቅ ለሰው ክብር የሚሰጥ ከተማ እስከሆነ ድረስ ኢንቨስትመንት ይመጣል፣ ልማት ይመጣል። ስለዚህ ደብረ ብርሃን ያድጋል። ደብረ ብርሃን ብቻውን አያድግም፣ አገር ይዞ ያድጋል። ለዚህ ጠንክረን መስራት አለብን የሚል እምነት አለኝ። ኦልሬዲ የተጀመረ ነገር አለ፣ ተስፋ ነው። በየአካባቢ ያላችሁ ተወላጆች በተወላጅነታችሁ ብቻ በዚህ ጠበብ ባለ እንትን ያው እንደማይመጥናችሁ እናንተም ታውቁታላችሁ። እንደዛ እንድትሆኑም አይፈለግም። ዋናው ጓደኞቻችሁን ይዛችሁ እንድትመጡ ነው እንጂ ብቻችሁን እንድትመጡ አይደለም። ብቻችሁ መምጣታችሁ ብዙ ነው ትንሽ ነው ጥቅም ጥቅም አለ፣ ግን ትንሽ ነው። ሌሎቹን ከደቡብ ቅድም እንደተባለው ከኦሮሚያም፣ ከትግራይም፣ ከሱማሌ ሲመሬት አዘጋጁ የሱማሌ ባለ ሀብቶች ውጭ ሀገር ያሉትንም ጓደኞቻቸው ውጭ ያላችሁ ኑና ደብረ ብርሃን ንብስት በጋራ በሏቸው። እንዲህ አይነት ሰፋ ያለ ግን ያለ ሁኔታዎች ሁሉ በጣም ጥብብ ያሉ መንደር የወረዱ ቢሆኑ በተቃራኒው በትልቁ እያሰቡ ከፍ ያለውን እያዩ መሳብ፣ አብሮ መስራትና አብሮ ማደግ፣ ይሄ ለኢኮኖሚ ብቻ ሳይሆን ለሀገርም፣ ለፖለቲካውም ይሄ ለተበከለው ፖለቲካ የሚያጠራው ይሄ አይነት አካሄድ ነው እና በዚህ መንገድ ንሂድ። ይሄ የመንገዱ ነገር እንደተባለው ዞሮ ዞሮ መንግስት የሚያስብበት ነው። የመሰረተ ልማት በጣም ትኩረት የሚሰጠው አካባቢ ስለሆነ እዚህ ቀደምም ሀሳቡ ነበረ። ወደፊት መንገድ የመንገድ እቅድ ሲታቀድ አንዱ መታየት ያለበት እንደሆነ እኛም እናምናለን። ዝሮ ዝሮ የመከታተል ይኖርብናል ማለት ነው። ከዚሁ ጋር ተይዞ በዚህ አጋጣሚ ሳልናገር እንዳለ አረስቲን በተመለከተ ሌላዋ የወደፊት የኢንዱስትሪ ሳቢ የሚሆን አካባቢ አሁን በዛ አቋርጦ ምንጃርን አቋርጦ የሚሄደው ትልቁ መንገድ የታቀደዋል መልካቸው ድሮ ላይ የባቡር ጣቢያ እንዲኖር ከተደረገ ዛ እነዚህ የመምጣት የጀመሩት ኢንዱስትሪዎች በአግባቡ የሀይል ጋር የተያያዘ ችግር አለ። ያው መንግስት ምንትን ያለበት ነው መፈታት አለበት ተብሎ የታመነበት ነው። ለዛ የተፈለገው የፋይናንስ ምንጭ በአግባቡ ስላልተጨረሰ ነው እንጂ አንዱ የትኩረት መስክል። ስለዚህ ምንጃሮች ነጭ ገህ ማምረት ብቻ ሳይሆን አሁን ሌሎች የመዝናኛም የፋብሪካ ውጤት የሚመረትበት መዝናኛ በስፋት የሚካሄድበት እና ለአካባቢው አሁንም ምንድ ነው ለዛችሁ ብቻ ሳይሆን ጠቅላላ አንድ ለሀገራችን ከተሞች አንድ መሰርከሻ ሆኖ የሚያገለግል አንድ ተወዳዳሪ የሆነ ከተማ ሆኖ ሊያገለግል ሚችል ነው። አቀማመጡ ለብዙ ነገር ሊያገለግል ልንጠቀምበት